ሆራይዘን አዲስ ጎማ ዋና ስራ አስኪያጅ ነኝ። ድርጅታችን የተለያዩ አይነት የክርና የሽቦ ጎማዎችን በማምረት የትራንስፖርት ዘርፉን፣ ኮንስትራክሽን ዘርፉን፣ ኢንዱስትሪውን እና የተለያዩ ዘርፎችን እየደገፈ ያለ ድርጅት ነው። እንግዲህ ከዚህ እውቅናና ሽልማት ጋር በተያያዘ ይሄ የመጀመሪያችን አይደለም። ላለፉት አምስት አመታት በወርቅ ሌቭል እውቅና እና ሽልማት ሲሰጠን ቆይቶ ባለፈው አመት የስድስተኛው ወይም ደግሞ የ2016 ሽልማት ለመጀመሪያ ጊዜ በፕላቲኒየም ደረጃ እውቅና እና ሽልማት አግኝተናል። እንግዲህ ይሄ የ2017 ወይም ሰባተኛ ዙሩ ሽልማቱ በፕላቲኒየም ደረጃ የሁለተኛ ጊዜ ነው ማለት ነው። እንግዲህ የ2016 ላይ የጀመርነውን ስራ አጠናክረን ቀጥለን ይህንን ደረጃ ማስቀጠል የቻልንበት ሁኔታ ነው ያለው። ለዚህ ማኔጅመንቱ መላ ማኔጅመንት አባላት እንዲሁም ደግሞ ሰራተኞች ያላሳለሰ ጥረትና የትጋት ውጤት ነው። የድርጅታችንን ማኔጅመንት አባላት እንዲሁም መላው ሰራተኛውን እንኳን ደስ አላችሁ ለማለት እወዳለሁ። እንግዲህ ይህንን እውቅናና ሽልማት በቀጣይ ድርጅታችንን እና ምናመርታቸውን ምርቶች ለማስተዋወቅ ከመንግስት አካላትም ከመንግስት መስሪያ ቤቶችም ጋር ያለንን ግንኙነት ለማሻሻል የምንጠቀምበት ነው የሚሆነው። በድጋሚ ልጅቶቻችንን ሰራተኞች ማኔጅመንቱን እንዲሁም ደግሞ ሄድ ኦፊስ ያሉ የስራ አመራሮችን በሙሉ እንኳን ደስ አለን፣ እንኳን ደስ አላችሁ ማለት እፈልጋለሁ። አመሰግናለሁ።